አስታወቀች። ሳውዲ አረቢያ በሶላት አዛን ጊዜ ሙዚቃ በሚያጫወቱ ሰዎች ላይ የአንድ ሺህ የሳኡዲ ሪያል የገንዘብ ቅጣት ጥላለች። በአምስቱ የሶላት ወቅቶች ከመስጅድ በሚደረገው የአዛን ጥሪ ሙዚቃን የሚጫወቱ ሰዎች ላይ የጣለችው ቅጣት ከባድ መሆኑን ያስታወሰችው ሳውዲ ህጉን ተግባራዊ ለማያደርጉ ወደ ሁለት ሺህ የሳውዲ ሪያል ከፍ እንደሚል ነው ባወጣችሁ ያስታወቀችው የተጣለው ህግ በመስጅድ ብቻ ሳይሆን በትራንስፖርት ላይ እንዲሁም በቤት ውስጥ ባሉትም ላይ እንደሚተገበር ነው የተነገረው። ሆኖም ግን ሙዚቃን በኤልፎን የሚያዳምጡትን አይጨምርምም ተብሏል። ሀገሪቱ ከዚህ በተጨማሪ ሙዚቃ በመክፈት ጎረቤቶቻቸውን ለሚረብሹ አካላትም አምስት መቶ የሳውዲ ሪያል እንደምትቀጣ ውሳኔ አስተላልፋለች። በተያያዘ ዜና ማንኛውም ሰው በማንኛውም መንገድ የሳውዲን ባንዲራ በማቃጠል መንገድ ላይ የሚጥል ከሆነ የአንድ ዓመት እስራትና የሶስት ሺ ሪያል የገንዘብ ቅጣት እንደሚጠበቅበትም ተነግሯል።